እምናው የምንመለከተው ይሄ በአይን የሚታይ ሳይሆን ያው በሶርይ ሳይሆን ቀልብይ ነው። ወደማ ኢለለዚነ እነዛ ሰዎች የዝዑሙን በራሳቸው ያስባሉ። ምንድን ነው የሚያስቡት? አነሁም አመኑ ቢማ ኡንዚለ ኢለይክ ወደ አንተ በተወረደው በቁርአንም አምነናል ብለው ያስባሉ። የቁርአንን መመሪያነት ተቀብለናል ብለው ያስባሉ ወማ ኡንዝለ ሚን ቀብሊክ ካሁን በፊትም በነበረው በተውራት ከዛሊከ ተውራትንም አምነናል ተውራትንም ተቀብለናል ብለው ያስባሉ። ግን ዩሪዱና አዩሕቡነ ይወዳሉ ፍላጎታቸው እዛ ድርሷቸዋል። በምን አየተሃከሙ ኢለ ጧቁት ባለው ውሳኔ መሃከላቸው በተፈጠረው ችግር ውሳኔ ማግኘት የሚፈልጉ ግን ከዛ ከጣዑት ነው። አለ ጣዑት ብሎ የሚጠራው ዝህ ማንን ነው? ራሱ ካዕብ ብኑል አሽረፍ የሚባል ይሁድ ነበርና እሱን ጣዑት ብሎ ጠራው። ጣዑት የሚባለው ከአላህ ውጭ የሚያመልኳቸው ማዕቡዳያቶችን ያማዕቡዱን ነበርና ግን የዛ አስፈጻሚ ስለሆነ ከአቢ ብኑል አሽረፍ ሰዎች ጣዑትን እንዲያመልኩ ወደተሳሳተ ሁኔታ እንዲሄዱ ስለሚያደርግ በራሱ እሱ ጣዑት ተባለ። ወቀድ ኦሚሩ አን የክፉሩ ብህ ካላህ ውጭ በሚመለክ ነገር ጣዑትን እንዲረቁ ታዘው ነበር። ወዩሪዱ ሸይጧኑ አዩድለሁም ላለን ባዳ ሸይጧን ደግሞ የሚፈልገውና ሸይጧን የሁልጊዜ ትጋቱ ስራው ምንድ ነው አዩድለሁም ሊያወጣቸው ነው በላለን ማለት ጥሜትን ከመስመር በዒደን አኒል ሐቅ አንዳንድ ጊዜ በኢስላም ማዕቀፍ ስር ሆኖ ሰው ይሳሳታል። ው ስተቱ ከሐቅ የራቅ አይደለም መልሶ ከወደቀ በኋላ ለመነሳትም የሚችልበት ሁኔታ ስለሆነ ግን ሰዎችን ከኢስላም አስወጥቶ ከዚ ካስባልት ካስወጣቸው ምን ይባላል? በላለን በዒደን አል ሐቂ ልክ በዘዋሂር መሳፋ እንዳለው አስፋልት ላይ ሆኖ ሰውየው መኪና ቢያጣ ቢንደፋደፍ ምንም ቢል መቼም የሆነ አጋጣሚ ሊያገኝ ይችላል። ከዛ ውጭ ከራቀ ግን ምንም አማራጭ ሊኖረው አይችልምና ወላለም በዒዳ ወደ ኩፍር ሊወስዳቸው ይፈልጋል ብሎ ወላሉን በበዒድ ወሰፈ። እንዲህ እንዲ አይነቶቹ ሰዎች አይገርሙም? ምን ይገርማሉ? ይላል። ይሄ አያ መጀመሪያ በምን ወረደ ከተባል ብሽሉ ሙናፊቅ የሚባል አንድ አምኛለሁ የሚል ሙናፊቅ ቢሽር ተብሎ የሚጠራ ሰውዬና ሌላ አይሁዳ መሀከላቸው የሆነ ችግር ተፈጠረ። የተካካዱት ነገር አለ። በገንዘብም ይሁን በተለያየ ነገር አላኩል ያህል መሀከላቸው ችግር ሲፈጠር ይህን ውሳኔ እንዲሰጣቸው አይሁዳው ምን ፈለገ? ወደ ረሱል አለ ሰላቱ ወሰላም ሂዶ ይህን ውሳኔ እንዲያገኝለት ጉዳዩ ፈለገ። ለምን ረሱል ዐለይሂ ሰላቱ ወሰላም እውነታን እንደሚወስኑ በተለያየ ጥቅም እንደማይታለሉ ስለሚያውቅ ማለት ነው። ይሄ ደግሞ ላኢላሃ ኢለላህ ሙሐመድ ረሱሉላህ ብያለሁ የሚለው ሙናፊቅ ወደ ከዕብ ብኑል አሽረፍ ሂዶ ማስወሰን ፈለገ። ከዕብ ብኑል አሽረፍ የሁዳ ነው። በተለያየ ጥቅም ፍትህን አዛብቶ እንደሚወስንለት የሆነ ነገር ከገባውለት ለኔ ይወስንልኛል ብሎ ወደ አይሁዱ መሄድም ፈለገ፣ ሙስሊም ነኝ ባዩ ማለት ነው። ከዛ ብዙ ጭቅጭቅ ተጨቃጨቁ። ሰውየው ደግሞ ስለሚያውቀው እንግዲህ እኮ እንደሱ አይሁድ ነበር። ያም ቢሆንም የእኛ ሰዎች ለፍትሄ ይሄ ቆሞ አይደሉም በጥቅም ይታለላሉ የሚለውን ስለሚያውቅ ይሄ አይሁድ በዛም በይህም ብሎ ከረሱል ጋር አለ ሰላቱ ወሰላም ወሰደው። በፍጹም ከአብ ጋር አልሄድም፣ እንዲወሰንልኝ የምፈልገው አንተው በምታምንበት በሃይማኖትህ መሪ በነቢይህ ነውና ንሄድ እያልኩ ያለሁ ስለዚህ በዛው ባንተው ነብይ ነው መወሰን ያለበት ብሎ የግዴታ ወሰደው። ከወሰደው በኋላ ረሱል ችግራቸውን አቅርቦ አሏቸው የሁለቱንም ሲያው ሐቆ ያለው ከማን ጋር ነው? ከአይሁዱ ጋር ነው። ውሳኔ ወኢዛ ሓከምቱም በይነ ናሲ አንተሕኩሙ ቢልአድል ብሎናል። እናልኩ አለፈው አያት ወኢዛ ሓከምቱም በይነ ናስ አንተሕኩሙ ቢልአድል ሽምግልናም ይሁን ሌላ የዳኝነትም ስራ ይሁን ፈልጎ ከመጣ እንደ እስላም እውነት ያለው ከማን ጋር ነው ብሎ አንድ ሙስሊም የሚቆመው ከሐቅ ጎን እንጂ፣ ዘመዴ ነው፣ የሃይማኖት የተከታይ ነው፣ ጎረቤቴ ነው፣ ጓደኛ ነው ብሎ ሐቅን ማዛባት በጭራሽ እንደ እስላም ስለማይፈቀድ ረሱል ሰለላሁ ዓለይሂ ወሰላም የሃይማኖት ተከታይ ባይሆን ወደ ሃይማኖቱ ይጠሩታል እንጂ የዛን ሰዓት ለዚህ ለሙናፊቅ ለዘዋሂሩ ኢስላምንም ተከትያለሁ ቢል አይ ሀቂቃም ተከታይ የሚሆን አላኩል ያህል የሃይማኖቱ ተከታይ ነው በእኔ ያመነ ነው ብሎ ለሱ ስለማይወስኑ እውነታውን ለአይሁዱ ወሰኑለት። ሲወስኑ በቃ በፍጹም አረካም አሁን በረሱል ውሳኔ ብቻ አልብቃቃም አለና እሺ ወደና አቡበክር ጋር እንሄድ አለ። ይኸው ቢሽር የሚባለው ሙስሊም ነው ይባው ማለት ነው። ከዛ አቡበክር ጋር ሄዱ። አቡበክር ጋር ሂደው ችግሩን ሲያቀርቡ ይህ አይሁዱ ምን አለ ረሱሉ ጋር ሄደን እንደዚ አድርጎ መሐመድ በእንዲህ በእንዲህ አይነት ወስኖልን እሱ አልቀበልም ብሎ ነው ሲል፣ አልአምሩ ሐከዛ አሉ አቡበክር። ነገሩ እንደዚህ ነው እንደሚለው ነው ሲሉ፣ ይሄኛው መካር ስለማይችል አዋ ወስነዋል። ግን ወዲያ አንተው የመጣሁት አቡበክር እንግዲህ በጣም ኹልቁ የተመቸነው ለስላሳ ናቸውና ቢያንስ ለኔ ወስኑልኛል ብሎ አስበው ነበርና አቡበክርም ደግመው ያን ረሱልና ዓለይሂ ወሰላም ውሳኔ አጸደቁ። ረሱል የወሰኑትን አቡበክር በፍጹም ሊገለብጡም ስለማይችሉ ማለት ነው። አሁንም በየህይበቃኝም አለና ዑመር ጋር መሄድ ያለብንና ዑመር ብኑል ኸጧብ ደግሞ በባህሪው ኃይለኛ ናቸው፣ ፈሳድ ላይ መቋቋም አይችሉም። አሁን ወደ ዑመር ሲለው ይሄ የሁዳው ሆዱ መቁረጥ ጀመረው። አሁን ውሳኔን ያዛባሉ ሳይሆን ዑመር ወሬውም ያስፈራል ኃይለኛ ናቸው። እኔ አይሁድ ነኝ፣ እኔን አይተው እንግዲህ ነገሩን አዳምጠው ለኔ ላይወስኑ ይችላሉ፣ ወይም አንድ ነገር እርምጃ ሊወስዱብኝ ይችላል አለና እንደማንም እየተንቀጠቀጠ ያለውል በግዱ ዑመር ብኑ ኸጧብ ጋር። ይሄ ደግሞ ሙናፊቁ ዑመር የሁዳም አይወዱም፣ ለሐቅ መቼም ሰዎች ጀግና ናቸው። እኔ ያው ሙስሊም በመሆኔ ለእኔ ሊያግዙልኝ ይችላሉ፣ ይህን ሰውዬ አይሰሙትም፣ አይቀበሉትም ብሎ ሄዶና ችግሩን አቀረበ። ረሱል ጋር ሄደን አላሁንም የሁዱ ችግርን አቅረብ ሲባል እንዲህ ወሰዱ። ከዛ በኋላ አቡበክርም ጋር መልሶ ወሰደ። አቡበክርም ያንኑ ውሳኔ አጸደቁ፣ ያንኑ ተቀበሉ። ሌላ ላሉ ደሞ ወዲያንተንም ንህር ብሎ ይዞ የመጣ ለመቸም እየተንቀጠቀጠ እየፈራ ነው። ለዑመር ሲያቀርብም ዑመር ምናሉት? ያንን እንትኑን ሙናፊቁን ሙስሊም ላይ ባይሆን እንዲያለው ነው እውነት ነው ይሄ ንግግር ተከስቷል ሲሉት አዎ ተከስቷል። ሁለቱም እንደዚህ ብለዋል። ግን አንተ ጋር የተሻለ መፍትሄ እናገኛለን ብለን የመጣ ነው ሲሏቸው፣ ዑመር ኢብኑል ኸጧብ ምናሉ? አላሪስ ሊኩማ ተረጋጉ፣ በቃ ጠብቁኝ፣ አብሽሩ፣ ቤት ገብቼ መጣሁ አሉ። ቤት ገብተው ሲመለሱ የሁዳ አሁንም ሆዱን እየቆረጠው ነው። ምን አይነት ምን እርምጃ ነው የሚወስዱት ብሎ እየተጨነቀ እያለ በውስጥ ሰይፋውን ይዘው መጡና ያንን ሙናፊቅ የአቡበክርንም ሆነ የረሱሉን ውሳኔ ለማይቀበል የኔ ውሳኔ ይሄ ነው ብሎ አንገቱን ቀብሉት። እዛው ላይ ደፉት ማለት ነው። ከዛ በኋላ የሁዳው ተደስቶ ተመለሰ። ከዛ በኋላ እዛው ረሱልን አለ ሰላቱ ወሰላም ይህን እየፈጸሙ ጅብሪል ወረደ። እነ ዑመራ ፈራቀ በይናል ሐቅ ወለ ባጢል፣ ዑመር ብን ከጧብ ሐቅና ባጢል ለየው ዛሬ አሏቸው። ከዛ ጀምረው ዑመሩ ፋሩቅ የሚለውን ስያሜ ረሱል አለ ሰላቱ ወሰላም ሰጧቸው። እና አይገርምም። አለም ተረ ኢለ ለዚነ የዝዑሙነ አነሁም አመኑ ቢማ ኡንዚለ ኢለይከ ይሄ ሙናፊቁ አይሁድ ስለነበር ማለት ነው። በተውራትም ማምነናል ወማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊከ ወዲ አንተ በተወረደውም ከዛ በፊት በነበረውም፣ ግን ዩሪዱና አን የተሓከሙ ኢለ ጣሁት አሁን ጣሁት ብሎ በይህ አይነት የጠራው ማን ነው? ካዕብ ብኑ አልአሽረፍን የጣሁት አስፈጻሚ ስለሆነ ወቀድ ኡሚሩ አን የክፉሩ ቢሂ ባጠቃላይ ካ ከአላህ ውጭ

በቁርአንና በሐዲስ ሸሪአተ እስላምያ በሚያዘው እውነት ለእውነተኛ ይፈረድ ተብለው ጥሪ ሲደረግላቸው፣ ራአይተል ሙናፊቂነ የሱዱነ ዐንከ ሱዱዳ ያ አላቸው አላህ ረሱሉ ላ ሰላም። እነዚያ ሙናፊቆች ወደ አንተ ላለመቅረብ ሲሸሹ፣ ሲያፈገፍጉ፣ ወደኋላ ሲያገረግሩ ይታያሉ። አንቀበልም ብለው መጀመሪያውኑ ያንን አይሁድ አልቀበልም ብሎ በጣም ቢሽሩ ሙናፊቅ አስቸግሮ ስለነበር ማለት ነው። ይህ አያት በዛ ሙናፊቅ ምክንያት ይቅረብ እንጂ ይውረድ እንጂ አያቱ ሁሉንም ያካትታል። በቁርአንና በሐዲስ እውነታውን አሁን ሸሪዓተል ኢስላሚያ ፍርዱን ይስጥ እየተባለ በሸሪዓተል ኢስላሚያ ውሳኔ አልፈልግም ብሎ ወደኋላ የሚል ሰው ልክ እንደዛው እንደ ሙናፊቅ የዛም ባህሪ ተላብሷል። የእሱ ያጋጥመዋል ማለት ነው። ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለ ላሁ ወኢላ ረሱል ራአይተል ሙናፊቂን። ይሄ በአይን የሚታይ ሲሆን ሐሳቡን አላህ እየነገረን ስለሆነ ለእኛም ለሌሎቹም ምን ሲያረጉ የሱዱና አንካ ሱዱደን ዩዕሪዱና አንካ ኤዕራበን። አንተ ወደ ኋላ ሲሉ ይሄን አንቀበልም ሲሉ ይገኛሉ። ከዛስ

ኢዛ አሷበትሁም ሙሲበቱን ቢማቀደመት አይዲህም በሰሩት የእጃቸውን አግኝተዋል ማለት የዛ የብሽሩል ሙናፊቅ ጎሳዎች መጥተው ዲያ ከዑመር በኋላ ወሬውንም ያናፍሱ ጀመር። ጅብሪል ቀድሞ ወርዶ እንዲህ አይነት ሙናፊቅ ነው የገደለው ዑመር ኢብኑል ኸጧብ ሙስሊምን አይደለም የሚል ዋሂ ባይወርድ ኑሮ እነሱ አንዴ ከተማዋን ሞልተዋታል። ዑመር ኢብኑል ኸጧብ ሙስሊሙን ገደለው፣ እንዴት ያለውን ተቀይ እያሉ ወሬ ማናፈስ ጀምሮ፣ ከዛ በኋላ ያሉ እሱ ሙናፊቅ ነው ዘመኑ ዘመናል ወሂ ስለሆነ ግን፣ እንዲያውም ቂሷስ በሱ ላይ እርምጃ ሊወሰድበት ይገባል። አንድ ሙእሚን የገደለ ሰው እንዴት ዝም ይባላል? እያሉ አያ ቢቀር ደሞ ዲያ የነፍሱ ዋጋ ማግኘት አለብን እያሉ ሲያናፍሱ ነበርና ፈከይፋ ኢዛ አሷበትሁም ሙሲበቱን ቢማ ቀደመት አይዲህም ለዛ እርምጃ እንዲወሰድበት ያበቃው የረሱሉንም ሆነ የአቡበክርን ውሳኔ አለመቀበል ነው። አንዱ ለዛ ያበቃው እንጂ ዑመር ብኑ ከጧብ ዝም ብለው ብዲግ ብለውም አይደለም። ግን እነሱ በዛ ያተነሳ ያ ሙሲባ ደርሶባቸው ያነሱ የእኛ ጎሳ ነው የሚሉት ሙናፊቁ ተገሎ፣ ሱመ ጃኡክ ከዛ ወዲ አንተ ይቀርባሉ። የሙናፊቅ ነገር እኮ አጅብ ነው። የሕሊፉነ ቢላህ የኔን ውሳኔ አልቀበል ብላችሁ አቡበክርም ጋር ሄዳችኋል። ከዛ ዑመር ዘንድ ሂዳችሁ የቁርአንን መመሪያ የሐዲሱን መመሪያ የኔን ነቢይነት ባለመቀበላችሁ ነው ይህ እርምጃ ያደረሰው እንዳይሏቸው። የሐሊፉነ ቢላህ በላህ ይሁንብን። ኢን አረድና ኢላ ኢሕሳና ለጥሩ ነገር ብለንኛ ወተውፊቅ እንዲያስማማቸው አንቱ ለሱ ብቻ ለይሁዳው ወስነሁለታል። ይሁዳው ተደስቶ ይሄኛው ደሞ ሙስሊሙ ተቀይሞ እንዳይሄድ ዑመር ከሆነ ሁለቱን ማስማምቶ ቅርብ የማይል እኛ መሀከል ችግር እንዳይፈጠር ለጥሩ ነገር አስበን እንጂ በጭራሽ ቁርአኑን ላለመቀበል የሱን ውሳኔ ላለመቀበል ብለን አይደለም ብለው ሲምሉ እንደው ምን ይሆን ሐላቸው ትንሽ ያፍሩ ምን ይላል ካልቀ ሰማዋት አይ ውርዴት የማይሰማቸው የሙናፊቅ ነገር በእነሱ አስተሳሰብ ሀታ ረሱል ፊት ሂደው ረሱሉን ለማሳሳት ነው የሚያስቡት። ወህይ እንደሚወርድም እንደሚነገሩም የእንትኑ ስለማይኖራቸው ማለት ነው ሀልቀ ሰማዋት ወልአርድ። ግን ቀድሞ የዑመርንም ስራ ሆነ የዛን የሙናፊቅ ውስጥ አዋቂ የሆነ ጌታ እያጋለጠው ነው። ያሕሊፉነ ቢላህ ኢን አረድና ኢላ ኢሕሳን፣ ጥሩ ነገር አስበን እኛ፣ አላቅነት ጎረቤቶች ናቸው፣ አንድ ላይ አብረው እንዲኖሩ ቅሬታ ተፈጥሮ እንዳይቀር እርስ በርስ እንዲስማሙ እንዲግባቡ፣ ሁሉም ማምነውበት እንዲሄዱ እንጂ የሱን ውሳኔ ለማስቀየር የሱን ውሳኔ ላለመቀበል ብለን አይደለም ብለው ሲሉ እንዴት ይሆን ይሆን፣ ትንሽ እፍረት አይሰማቸው? ምን ይላል? ወይም ሌሎቹ እንደፈሰሩት ይሄን በዕዱል ሙፈሲሪን ፈከይፈ ኢዛ አሷበትሁም ሙሲበቱን ቢማ ቀደመት አይዲሂም ማለት የውመል ቂያማ ነው። ዱንያ ላይ ላውን እስላምን የተቀበሉ መስለው ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ይላሉ፣ ሶፈል አወል እየገቡ ይሰግዳሉ፣ ከዛሊከ ሚጾማሉ ግን፣ የዚህ ውጤት የውመል ቂያማ ማናንተ አስመሳዮች ነበራችሁ እንጂ ትክክለኛ አማኞች አልነበራችሁም ተብለው ለጀሀነም ሲጋለጡ ምን ይበቃችሁ ይሆን ይገባሉ ይላል። ዱንያ ላይ እንኳ በማስመሰልም በልብሱም በቃላቱም በመማሉም በምኑም ለማንም ተመሳስሎ መኖር ይቻላል።

እስላምን የተቀበሉ ለዙዋሂር ለዲነል ኢስላም የተቆረቆሩ ለዙዋሂር በቁርአን ልክ ውሳኔን እንደሚቀበሉ ሆነው ምለውን ቢቀርቡ ያለውን በውስጣቸው ያለውን ማቀውኔ ነኝ ይላል። ዓሊሙ ሲሪ ወአኽፋ የሆነ ጌታ። የሰው ልጅ ነብያቶች ያው ወሂ ከወረደላቸው ሚስጥሩ በወሂ ይጋለጣል አንዳንድ ጊዜ ኩለን ሞገየባትን ሳይሆን ሞገየባትን ያውቃሉ። ነብያቶችም ከዛልከ ወልያቶችም አላህ የገለጠለት አንዳንድ ጊዜ የውስጡን ሊያወቅ ይችል ይሆናል። ግን ሌላው ተራው ሙእሚን የዘዋሄርን ከማያት ውጭ በቀልብ ውስጥ ያለን ማወቅ አስቸጋሪ ነው። የቀልብን አውቃለሁ ማለት ወህም ነው የሚሆነው። ካለው እንቅስቃሴ ካነጋገሩ፣ ከሁኔታው አይተን በውስጡ እንዲህ ላለን እንላለን እንጂ ሐቂቀተል አምርን ማወቅ አይቻልም። አላህ ግን ሱብሃነሁ ወተዓላ ያዕለሙ ላሁ ማፊ ቁሉቢህም በውስጣቸው ያለውን ውስጣቸው ላይ ያለው ኒፋቅ ኩፍር እንጂ ኢማን እንዳላደለ እኔ ነኝ ማቀው። ፈአሪድ አንሁም ማለት እነሱ የሚያቀርቡትን ምክንያት እንዳትቀበል። ወሕዩም የሚጣመው ለዝህ ነው እንግዲህ። ረሱሉም እውነትም አሉ እንደው የተሻለ ነገር ለማምጣት ብለው እውነትም እንዲግባቡ ብለው ይሆን ወደሚለው እንዳይሄድ ቁርአን ምን እያለ ነው? ፈአሪድ አንሁም ነው የሚለው። ወይ የማይወርድበት የማይወርድለትን ሰው ግን አታለው ምለውም ምን ብለው በምላሳቸው ቀጣጥፈው አሳምነው ሊሄዱ ይችላሉ። ሌላው ሙእሚን እና ፈአሪድ አንሁም ማለት ምንድነው? የነሱን ምክንያት እንዳትቀበላቸው፣ ውስጥ ያለውን እኔ ነኝ የማውቀው። ያመኑ አይደሉም፣ ሙናፊቆች ናቸው። አንድ ወይም ኡላኢከ አለዚነ ያዕለሙ አላሁ ማ ፊ ቁሉቢሂም፣ በውስጣቸው የያዙትን እኔ ያውቃለሁ። ኒፋቅ ነው ኩፍር ነው ፈአሪድ አንሁም ለዛሂሩ ግን ስም ያጠፋልና፣ ውስጣቸው ያለው ኩፍርም ቢሆን ዛሂር እርምጃ ትውሰድ ደግሞ ሌላ ነገር ዑመር ብኑ ል ኸጧብ ያን በመግደል ኡመር ሙእሚኑን ሰውዬ ሙስሊሙን ሰውዬ ገደለው እያሉ ነው። ረሱልን ደግሞ የውስጣቸውን አጋልጦ ሲነግራቸው እርምጃ ወስድ ያለሁ ቢሉ ደግሞ አሁንም ሙናፊቆች ምን ያናፍሳሉ? ነቢዩ መሐመድ እኮ ያመኑትን የራሱን ሰው ሳይቀር ይረሽናል፣ ይገላል ሙእሚኖቹን ገደላቸው ስላልተስማሙ ብቻ በሱ ሀሳብ ስላልሄዱ፣ እያሉ ሌላ ነገር ደግሞ። ይሄ ዳር ሆኖ ለሚያዳምጠው ለደዒፋኡል ኢማን ብዙ ችግር ሊፈጠር ስለሚችል ተዋቸው በቃ እርምጃ ትውሰድ ማለት ነው። ፈአዕሪድ ዐንሁም ሁለቱም ተፍሲር ያስሄዳል። አዕሪድ ዐንሁም ምክንያታቸውን አትቀበል ተዋቸው፣ ወይም ፈአዕሪድ ዐንሁም ውስጣቸውን ያውቃለሁ ሙናፊቆች ናቸው ግን ናቸው ብላ እርምጃ ትውሰድ አላቸው። ይሄ ይሁን እንጂ ወዒዝሁም፣ ግሳጼ ስጣቸው፣ ምክር ወቁለሁም ፊ አንፉስ፣ ይህም ቀውለን በሊጋ ውስጣቸው ላይ የውስጣቸው ሊጭር የሚችል ውስጣቸው ላይ ሰርጾ የሚገባ ምክር ግን መምከር ግዴታ አለብህ። ለምን ሙናፊቆች እስከ መጨረሻው እስከ ጥግ ድረስ ተነግሯቸው ተነቅቶብናል ካላሉ ነብዩንም እንዲያታለሉ ሶሓበተ ልኪራምንም እንዲያታለሉ አላህ ወሂ እንዲያላወረደባቸውም እንዲያልተነገረ አድርገው ሁልጊዜ እያታለሉ መኖር ይፈልጋሉ የዙሂር እርምጃ ባትወስድም ግን ውስጣቸው ሰርጾ ሊገባና ውስጣቸው ሊጭር እናንተ እኮ ውስጣችሁ ያለው ኩፍር ነው እንደ ሌሎቹ ኩፋሮች በግልጽ ኩፍራቸውን እንደሚያራምዱት እርምጃ መወሰድ በእናንተ ላይ ተገቢ ነበር ግን ያንንም አናደርገው። ለዛሂሩም ቢሆን እኛ ጋር ስለተመሳሰላችሁ ሌላ ችግር እንዳይከተል እንጂ እናንተ ሙእሚኖች ናችሁ ብለን አምነን አይደለም። በውስጣችሁ ኩፍር እንዳለ፣ ኒፋቅ እንዳለ እናውቃለን ብለህ እስከ ጥግ ንገራቸው የወቁት ይላል። እውነት ነው። አንዳንድ ጊዜ ሙናፊቅን ምንድን ነው ቆማጣን ቆማጣን ካላሉት እንደሚባለው ሙናፊቅንም አንዳንድ ጊዜ እስከ ጥግ ድረስ እንደ ሁል ጊዜ እያታለልኩ ኖራሉ የሚልን ሰው ማናውቅ መስለ አንተ ማነህ? ከነማን ጋር ነው የምትውለው? ከነማን ጋር ነው የምትሰራው? በይህ ጊዜ እንዲህ እንዲህ አላደረከም ሲባል ሽምቅቅ ብሎ ማንነቱን ያውቃል እና የቁርአን ነገር የሚገርመው ረሱል ዓለይሂ ሰላቱ ወሰላም ወኢነከ ለአላ ኹሉቂን ዐዚም የተባሉ በጣም ባህሪዎ ለስላሳ የሆነ ሰዎችን በጭራሽ በምንም መልኩ ማስቀየም ባህሪዎ ያልሆኑ ነቢይ ናቸው። ነቢዩላህ ሙሳ ደግሞ ይሄ ጦቢአቸው ትንሽም ነገር ሲያገኛቸው በጣም እስከ ጥግ አድርገው የሚናገሩ ሰው ናቸው። ከተፈጥሯቸው ማለት ነው። ነቢያቶች በእስማቸው አንዲ ነው፣ በአማናቸው አንዲ ነው፣ በተብሊጋቸው አንዲ ናቸው። ግን ሁሉም ነቢይ ሆነው የሰው ልጅ እንደመሆኑ የሰው ልጅ የሚሰጠው የተለያየ ባህሪ ያለ እና የነቢዩላህ ሙሳ ሲሆን ሀታ ወደ ፊርአውን ሃሩን ጋር ሲልኳቸው እንኳ ምናለው ወቁላ ለሁ ቀውለን ለይና የሚል ነበር። ቀዝቀዝ በል ነው ያሏቸው። ረሱል ደግሞ ከባህሪያቸው በጣም ነው እንዳይቀየሙ ብለው ዝቃርገው መናገር ሲፈልጉ ምናላቸው አላቸው፣ ወኢዙም ወቁል ለሁም ፊ አንፉሲሂም ቀውለን በሊጋ። ያለሰ ውስጥ ገብቶ ሰርስሮ ሊደርስ የሚችል ውስጣቸው ያለውን ሊያወጣ የሚችል ንግግር፣ ጠንከር ብለህም ንገራቸው፣ ማንነታቸውን ይወቅ ይላል። እንግዲህ ኸይሩል ኡሙሪ አውሰጡሃ በጣም ለሙናፊቅ በተለይ ለመጥፎ ሰው በጣም ከተለሳለስክለት እንደው አይገባቸው አያውቁትም። ሸኪ እያለ ዝም ብሎ ሁልጊዜ ላታለህ ይላል። እንደዛም መሆን የለበትም። በጣም ደግሞ ሰውዬው ሁልጊዜ ግዜ ቁጥት እያለ ሰዎች እንዳያዳምጡትና እንዳይቀርቡት የሚያደርግ ባህሪም ሊኖር አይገባም። በጣም ዝቅም ሳይባል፣ በጣም መለሳለስ ሳይኖርም፣ በጣም ሙቀትም ሳይኖር በመካከል የሚያስፈልግበት ደግሞ ይሄ ቦታውም የተለያየ ሊሆን ይችላል። አንዳንድ ጊዜ ለሙናፊቆች ከሆነ እውነት ነው ሙናፊቅ ያው ስራቸው አስቸጋሪም ስለሚሆን፣ ለሌላውን ብዙ ነገር ስለሚያታልሉ ሰዎች በግልጽ ኩፍርን ከሚያንፀባርቁት ልቅስ አምነናል ብለው ገብተው የሚያደርጉትን ሰዎች ያዳምጣልና ለብዙ ጥሜት ምክንያት እንዳይሆኑ ሊነገሩና ሊነቃባቸው ይገባል። አንድ ወቁል ለሁም ፊ አንፉሲ ማለት እዛ ፊሸእኒ አንፉሲህሙ ከቢታ በዛ መጥፎ በሆነችው ነፍሳቸው ምክንያት ቀውለን በሊር ከደረሰ ተናገር። ወይም ወቁለሁም ፊ አንፉሲህ ማለት ፊ መለእ ሳይሆን ለብቻ አድርገህ ለብቻ ሲሆን እንደ እንዳንዴ ምክር እንደልብ ለመንገርም ይመቻል። ገለል አድርገህ ያዝና እስከ አፍንጫቸው ንገራቸው። በቃ እናንተ ሙናፊቆች ናቸው። እዛም ስከዱ ቁርአንን ጠልታችሁ የኔን ውሳኔ አልቀበል ብላችሁ እንደሆነ መላቅ እንዳይመስላችሁ ስለዚህ አሁን የተውናችሁ ከነዛ በግልጽ ኩፍረን ከሚያካሂዱት ጋር እርምጃ ያልወሰድነው ያው በሙእሚን ሽፋን ስላላችሁ እንጂ ያልነቃን እንዳይመስላችሁ ብለ ለብቻ ገለል አድርገህም ንገራቸው እስከ መጨረሻው ይላል አላህ። ዱኒያ ላይ ኢባዳውንም አላህ ይስጠን። የውመል ቂያማ ማአነቢይ ኖ ሽዲቅ ኖ ሸሃድ አላህ ያድርገን። ወሰላሙ አለይኩም ወረመቱ ላ ተላ ወበረካቱ يا الله الله